ሰዎች የተባረኩ ናቸው። እነሱ ሲገፈትሩ ከነሱ ሽርፍራፊ የምትመጣለች ጥቅሜያች ናት ብሏል። ሚኪሻ በጣም የተመቸ ልጅ ነው እግዚአብሔር። ዛሬ ነው መድረክ ላንድ ስቴጅ ላይ ከሱ ጋር የተገናኘሁት የዋህነቱ ናቸው። በተረፈ ግን ሌሎቻቸው አሁን ሚኪ በሌሎች ነገሮች ነፃ ነው እያልኳቸው አይደለም። እሱ እንዳለ ሆኖ ግን በእርዳታና በእርዳታ ነክ ጉዳይ ነው የመጣው ልጁ። በህግ የተያዘ ጉዳይ ላይ በህግ የተያዘ ነው ብሏል። ያንን እንዳይጨንቅም እንዳይመልስም ፎርስ አላደረኩትም። የሆነ ሆኖ ግን ልክ ሌሎቻችሁ እርዳታ ስሰበስቡ ሰማንያ በሀያ ነው የምሰሩት፣ ሰባ በሰላሳ ነው የምሰሩት፣ ስልሳ በአርባ ነው ግልጽ ብታደርጉ ዲያስፖራው ወቀን ይሰጣቸዋል። ምንም ችግር የለው በነፃ እንደማሰሩ ስለሚያውቅ ማለት ነው። ይህን በግልጽ ያለማስቀመጥ ነገር አለ። ሌላው ደግሞ የታዘብኩት ጉራ፣ ጥጋብ፣ አለመቻል አንዳንድ አይተናል። በተለይ ዲያስፖራው ላይ ከሀገር ውጭ የሚኖሩ ኢትዮጵያውያን ላይ ትንሽ እርዳታ ለዚህም የዳረገን ይሄ ይመስለኛል። እዚህ ደረጃ ላይ ደረስን። ትንሽ ከሀገር ውጭ ያሉ ኢትዮጵያውያን ላይ ጉራው በዛ፣ መሳደቡ በዛ፣ ምናም መኪና ምናም ቀየ። ይሄ ግን ላይስ የተዋጠበት ነው የተወሰደበት ነው። ሚኪ ደስ የሚለው ነገር በቃ ይሄ ጥጋ በደፍት አድርጎኝ ትላንት የነበርኩበትን ድህነቴን አለማወቄ ምናም ብሎ ይቅርታ ጠይቋል። ልጁ ይቅርታ ብሏል። ሌሎቻችሁም እንደዚህ ስታደርጉ እንደዚህ አይነት ነገሮች ቢስተካከሉ ሌላው የሰዎች ሀሳብን ትላለ ማስተር አብነት እና የሀቢባ ጉዳይ ያልመጡት እነሱ ናቸው። ምን አይነት አስተያየት አለ ማስተር አብነት? ምናልባት አሁን በሜሴጁን እያየሁኝ ነበር። ማስተር አብነት በግል ያየሁት በግል በጣም ይቅርታ ጠይቃለሁ ብሏል ማስተር አብነት ቤተሰብ ላይ እንደዚህ ችግር ተፈጥሮ በዚህ ሰዓት ላይ መምጣት ማልችልበት ሁኔታ ላይ ነኝ ያለሁት የሚል ሜል በቮይስ ሜል አስቀምጧል። ስለዚህ ያንን ያየሁት ይቅርታውን አሁን ነው የላከው፣ እሱን አይቻለው። ማስተራ በለት በይፋ ይቅርታ ጠይቋል። የሀቢባን ጉዳይ ግን አላውቅም። ሀቢባ አይዶን ነው አንድ መድረክም ከሱ ጋር እንደዚህ ተቀምቼ አላውቅም። ለምንም እንዳልመጣች አላውቅም። የሆነ ሆኖ ሰዎች በእንደዚህ አይነት ጉዳይ ላይ ካልመጡ እሱ አንተ ይቀረቸዋል ከሰዎች ሁሉም መጥቷል። ሌላው ፊታቸው አይታይ ባላደራው እግረኛው ምና የሚባሉ እንሱ አልመጡም። ምናልባት ስለተኛች ነው ሊሆን ይችላል እያሉ ነው። ተኝታም ከሆነ ለሌሎቹም የመተኛ ሰዓት ነው። ለምሳሌ ሚኪ ያለው አርብ ሀገር ነው፣ አ ያለው ለሱ የመተኛ ሰዓት ነው። እሱ አልመጣእኔ አቢባ ወዳጅ በግልጽ ነው ምነገር ሰላሳ ሰዓት ቲክታክ ላይ የምትቀመጠ በዚህ ሰዓት ግን ይህ ሁላ በተከታተለበት ሰዓት ተኝታ ነው የሚል ዋቴ አታርቁም። አትዋሽ። ውሸታ ውሸታም አቱ አቁን ተና ሀቢባ መምጣት አልፈለገችም። ምክንያቱም በዛኛው ጥያቄ በደንብ ስላለ በየትኛው በጣም በጣም የሚያስጠይቅ ህጋዊ ጥያቄ ስላለ ነው የተፈራ በአረምነ። ስለዚህ ያ ነው እንጂ በደንብ የሰማች ቲክታክ ላይ በዚህ ሰዓት የምትገባ ብዙ ሰዓት የምትገባ ልጅ ነ ስለዚህ፣ ሌላ ምናምን አታርጉም። መጥተሽ ወይም አንቺ ቤት ሳይሆን ገለልተኛ የሆነው ቴዲ ነው፣ ቴዲ ቤት መጠሽ ያንን ጥያቄ መለሽ፣ ጥያቄው መለሽ። ምናልባት ምናልባት በሚሰበሰብ ገንዘብ በሚሰበሰብ ገንዘብ ማን ምን ያመጣል በሚል ጥጋብ ንፍት አድርጎሽ ከሆነ ይተነፈሳል። በትህትና ሰው ከተጠራ ህዝብ አክብሮ መምጣት ያስፈልጋል። ትንሽ ሳንቲም ሲገኝ ጥጋብ ንፍት አድርጎ ከሆነ ችግር የለውም፣ የሚስተካከል ነገር የጊዜ ጉዳይ ነው። ጊዜ ያነሳል፣ ጊዜ ይጥላል። የውርደት ጊዜ ይመጣል። አሁን የንትን ጊዜ ነው። የግርግር ጊዜ ሊሆን ይችላል። ቀን ጠብቆ ማናችም እንዳይመጣል፣ የዛን ጊዜ ደብቁኝ፣ ደብቁኝም እንዳይመጣ። ሚኪሻ ያሁሉ ዱላ ተነስቶበት፣ በነገራችሁ ላይ ተነስቷል፣ መጥቷል። አሁን ልጁ ሳትወድ በግድ በቃ፣ አሳዝናል። ልጁ ሳትወድ በግድ በቃ በቃ ሁኔታውን አይታል፣ አይደለ በቃ ጥፍ ይላል ይመጣሽ ይላል። በማንኛውም ጉዳይ በእርዳታ ጉዳይ ጋር ከጠቃቸው ይመጣሉ። እንዲህ ተናግር ያለው አዎ በቃ የሞላጫ ድሃ ልጅ ነበርኩ ድህነቴን አለማወቄ ይሄ ንግግር አለመቻሌ እንደዚህ መሆኔ እንደ ማንኛውም ኢትዮጵያ ስሰሰርች ያለው ይቅርታ ይላል። የወደቀ እንትን ምሳሌ ይበዛበታል እንዲባል ዛሬ ወድቄ ብዙ ነገሮች የተረባረቡብኝ ምናምን እያለ ነው የሚያወራው። ገባርለ አንቺ እንደዚህ አይነት ስሜት ተሰምቶች ከሆነ ትስተካከያለሽ፣ ምንም ችግር የለውም። ህዝብ ደግሞ መዝግቦ የሚይዝ ህዝብ ነው። እና ካልሆነ ግን ፐርሰናል ችግር ካለ አላውቅም። ፐርሰናል ችግር ካለ ግን ምናልባት በውስጥ ከጻፈችላችሁ ለእናንተ የምናውቅ ይሆናል። ለምን እንዳልመጣች ግን አላውቅም። በተረፋ ይህን ይመስላል። ማስተራብነት ይቅርታ ጠይቋል። ይቻላል ይቻላል። የፍቅሩ አብቄ ባለ ፍሩቱ ባለ ሶስት ጁስ ወንድማችን ከይቅርታ ጋር ይሄ ወንድም መታገዝ አለበት ብዬ አምናለው በራሱ ፔጅ በራሱ አካውንት አሁንም እላለው በራሱ ፔጅ በራሱ አካውንት ብዙ ወንድምናቶቼ ቃል ገብተዋል። ልናግዘውና ራይድ የሚሰራበትን ነገር ልናደርግ አስበናል። በዚህ አጋጣሚ ፊራ መንጃ እሱ ሳይነግረው መንጃ ፈቃድ መግ ማውጫ ሳንቲም ልኮልኛል ብለዋል። ፍራወል ፍራወል እኛ ደግሞ በራሱ ፔጅ ሄደን የሆነ ቀን በትልቁ ቀጠሮ ይዘን እሱን ራይድ የሚሰራበትን መኪና የሆነች ነገር አወጣትን ብናረግለትና ስራ ብናስጀምረው መልካም ነው ብዬ አስባለሁ። ስለዚህ ይሄ ወንድማችን በቃ ምንም ነገር የሌለው ነው፣ ምንም ምንም። ስለዚህ አግዘ ነው። እንትናን ማን ነው? ባለፍሩቱ ስላሉ አላወቁትም። ፍቅሩ አብጤ፣ ፍቅሩ አብጤ ባለ ጁስ ፍቅሩ አብጤን እባካችሁ፣ እባካችሁ በሱ ፔጅ ሄደን የሆነ አብረን ሆነን ብናግዘው ደስ ይለኛል። ተባረቁልኝ ነው የምለው ፍቅሩ እኮ ከጁሳ በላይ ከጁሳ በላይ ቀረሳው ነው የረዘመው እሸክሟል ስሄድ እኮ ጁሳ ሞቀች። እኔ እሱን ነው ያየሁት። ለሰውዬው ሲደርሰው የሞቀ ጁስ ነው ከእዚያ እዛ የሞቀ ጁስ የሞቀ ጁስ ነው የደረሰው እና ለእዛ ይመስለኛል የተተቸው ከጁስ በኋላ አየሁትና ከተባለ በኋላ ሳየው ከውጭ ጀምሮ ነው የተቀረጸው ጁሷን አክፏት ግላ ነው የደረሰችው ጁሷ እሱ መሰለኝ እና በቃ ይሄንን እንሰራለን ለፍቅር ወንድማችን በጣም ደስ ይለኛል በተለይ ሁላችን ለመልካም ነው የተነሳለት እንደዚህ አይነት ነገር ነው የሆነ ሰርቶ ሳንቲም ያገኝበትን ነገር ተረባርበን ብናደርግ ደስ ሚል በጣም ደስ ሚል እናደረገ ነው። በዛው ፍሪጅ ብንገዛለት እንዲያቀዘቅዝ የጁስ ማቀዝቀዣ ራይድ ሲሰራ ራኒ ጁስ ስለሆነች መኪና እንድትገዛ ያደረገችው ራኒ ጁስ ውስጥ እያስቀመጠ እንትን እንዲልና የራኒ ጁስ ባለቤት ከሆነ ካምፓኒው ምልክቱ ራኒ በጣም በዚህ ስለተወራለት የማስታወቂያ ረ ሰርቶለታል። ራኒ ጁስ በዚህ አጋጣሚ ለማስታወቂያ ድርጅቶች ለምድ አሰሩት ነገር ጁስ፣ መልካም አጋጣሚ ራኒ ጁስ ያሰራው እውነቴ በዚህ ላይ በብዛት ማሰራት የሚፈልጉት ቆንጆ ሴቶች ምናምን ነገር በዛ ነው ማስታወቂያ የሚያሰሩት ከየ ኢትዮጵያ ቆንጆ ሴቶች ላይ ነው አይናቸው የሚያርፈው፣ እና ዳስዋል ወንድማችን ደግሞ ትንሽ የሰፈር ሕፃናት ምግብ እምቢ ካሉ ፍቅሩ ከመጣ ፍርቴ ይበላሉ። ግን በጣም ደግሞ እኮ የሚገርም ነገር ሲፎግሩት ሪፖስት ያደርጋል። ጭፈራውን ፌስታል ግ ጁሷን ግ ግማሽ ነው ያሳየው። ለዛው ፌስታሉ ይበዛል ጥቁሩ ፌስታል እና ትንሽ ነው የታየችው። ምናልባት ራኒ ላይ ከፍለው ይችላል። ለምን አልታየም በደንብ በጣም አየው እሱ ቪዲዮ በሰላም ነው። አይ ፍቅሩ አብጤ እንደዚህ እርዳታ ሰጥቷል ሲባል የት ጋ ነው ብዬ ቪዲዮዎቹን ገብቼ ሳይ አንድ ራኒ ጁስ ከውጭ ጀምሮ ነው የቀረሳት ከውጭ ጀምሮ ስሎ ሞሽን ላይ አድርጎን ነው የቀረጻትን። አይፍቅሩ ብዬ እንትን አሉት። እችል ልጅ ላስተዋወቃት በናታችሁ። አንዳንድ ትልክና በስተት ነው የምትልከው አላችሁ። አጣቋትም እችል ልጅ ቲጂ ሙሻ አሜሪካ ያላችሁ ማንኛውም ምግብ የምትፈልጉ ካላችሁ ቲጂ ጋር ደውል ለማድረግ ነው።